ሰላም ወዲይ ኮሮንቶ ላይ ወረቀቱ ወደ ላይ ተከበራችሁ ቻናሌ ቤተሰቦች እንደምን አላችሁ እኔ ደና ነኝ አልহামዱሊላ እንግዲህ እንደምታውስ ካሲስተር ጋር ዘና ያልነ ሃይቅ ላይ ማለት ነው ሃይቅ ዳር መናፈሻ ማለት ነው ላይክ ሼር ሰብስክራይብ ማድረግ አበረታቱኝ ኢንሻአላ ቀጣይ ቪዲዮ ደግሞ እመጣለሁ ማለት ነው እሺ አሳዩኝ ላይክ እያደረጋችሁ እንግዲህ የካሜራ የካሜራማን ችግር ነው ማለት ነው እንደዚህኛው ነው የሚያምረው። ግድ መሆን ያለበት ቲክቶክ ነው እና ዛሬ ሀይል ላይ ነን ማለት ነው። ይቅዘናባት በሞተር ጀልባው ማለት ነው። ስትመጡ አብረን ትምህርት ባለን እንግዲህ መታችሁ ተዝናኑ ሐይቃችን ፎሽፋ እና ተዝናኑ ላችሁ ስትመጡ ደግሞ ወኔ ነኝ የምወስዳችሁ ማለት ነው። እኔ የምንሆናለሁ አስጎልኩኝ ማለት ነው። እና ብዙ ጊዜ እዚሁ ስላደግንም ወይንም ስለምንኖር እንዝናና ማለት ነው። ለዛ ነው አብዛኞቹ ያ የሌሎቹ አካባቢ መታችሁ ተዝናናላችሁ። እኛም በተራችን ዛሬ የተዝናና ነው ማለት ነው

መቅመስ መቅመስ አለብሽ። ሁለተኛ የቤቱ የተሻለ ነው። ደግሞ ቦነስ የለውም እንደ ጭማሬ? አረ በቂያችን ነው። የት ድረስ ነው ግን? ቅርብ ነው። የሆነ ቻይላንድ ነገር ታይሻለህ። ገና ቀሰቀሰው እኮ የሚያስፈራ ነገር